ሰላም ውድ የአቡ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ። እንግዲህ ይሄነ ፎቶ እኔ የሀቡ ፋሚሊ ነኝ፣ ሀቡን እወዳታለሁ የምትሉ እህቶቼ፣ ወንድሞቼ ይሄነ ፎቶ ፕሮፋይል ቻሌንጅ ብታደርጉት ያው ፕሮፋይላችሁን አንዳንድ ሰዎች በምክንያት ያደረጋችሁ መቀየር የማትፈልጉ ልጆች አላችሁ አይ ኖ፣ ግን ለአንድ ቀን ወይ ደግሞ ለሳምንት እነዚህ ማ አትችሉት፣ ለሳምንት ለሁለት ቀን እንደዚህ ብትጠቀሙ ደስ ይለኛል። ኦር ደግሞ በጣም ነው መወዳት የሀቡ ፕሮፋይል ባረግ ችግር የለብኝም የምትሉ እስከ መጨረሻው ብታረጉ፣ እኛ ፕሮሚስ እስከ መጨረሻው ስለምናደረግ እስከ መጨረሻው ብታረጉ ደስ ይለኛል። በመቀጠል ሁላችንም ፎቶ አርገናል፣ ግን የተለያየ ፎቶ ነው እየተጠቀመን ያለ ነው የተለያየ ሲሆን ደግሞ ብዙም ጎልተን አንታይም እና እኛ መለያችን ፎቶውን እናደርግ። ኤስ ኦ ኤስ ን አነርሳ ድሮኖቹ ደግሞ ያው ምልክት አለ እና እባካችሁ ይህንን እንድታደርጉ ባክብሮት ጠይቃችኋለሁኝ። ወዳችኋለሁ። አመሰግናለሁ። እስክሪንሻት አንሱት። ኮመንቱን እንደዚህ አድርጋችሁ ማንሳት ትችላላችሁ። አመሰግናለሁ። አመሰግናለሁ በጣም ስለ ፍቅራችሁ ስለ ክብራችሁ እጅግ አድርጌ አመሰግናለሁ። እሺ ይጸጥ አለ ቤቱ፣ ይጨንቃል። እሺ ጋይስ ገብቷቸዋል፣ ድሮኖች ገብተዋል። እንዴት ነው ሁሉም? እንግዲህ ያው ገስቱ ይሄን ያው ብዙ አሉ። አቡዬ ከታች ያው እንዳይላችሁ ያልገባችሁ የኛ ፋሚሊዎች፣ ባለ ዘጠኝ ላድርገው ባለ ዘጠኝ አርጊና ሁለት ሰው መጨመር ይቻላል፣ ካለ ዘጠኝ ያው እንግዲህ ቅርታ ማለት እናንተ ያው ገዝቶ ዘጠኝ ሰው ስለሚችል ነው። እናንተ ብዙ ናችሁ ይገባኛል፣ ግን ያው የምትችሎት ግቡ። ከታች ደግሞ ማድረግ ይቻላል፣ ከዘጠኝ በላይ እንዲችል ማድረግ ይቻላል። እሺ፣ አንድ ቦታ አለው መግባት። መስዬ ወይ መስዬን አስገበት። መስዬን አስገቢያት ሶፍዬ። እሺ አቡዬ መስዬ ገብታለች እኔና አንቺን እዚህ ወደ ላይ ስታደርጊን አሪፍ ነው ትንሽ በመጀመሪያ አቡዬ ቤትሽን ስለፈቀርሽልን ሁሌ እዚህ እየመጣን ስሜታችን እንድንገልጽ አንድ ነገር ማድረግ ስንፈልግ ስለምትፈቅጂልን ስለምታከብሪን በጣም ነው የምንወድሽ በጣም እናከብርሻለን በመቀጠል ደግሞ ያው አንቺን አይገልጽሽም፣ ነገር ግን እኛ በጣም ያው ደስ ብሎናል። አንደኛ ባለፈው እነዚህ ሁላ ነገሮች ሲፈጠሩ ምጠፊብን ተስፋ ምትቆርጭብን መስሎን ነበረ። ነገር ግን አንቺ እኔ እናንተ ጥዬ ተስፋ አልቆርጥም ብለሽ ተመልሰሽ መተሻል። ከመምጣትም አልፎ ያው በሁለት ቀን በሶስት ቀን ውስጥ እዚህ ደረጃ ደርሰናል። ትንሽ ያው ደስታችንን ለመግለጽ ያክል ነው። ድሮኖች የሚሉትን ነገር ይበሉና ትንሽዬ ነገር እናረጋለን። አይ ጊዜ አታቃጥሉ፣ ገና ጉዳይ ስላለ ወደ ጉዳይ ቶሎ ግቢ። ፕሮግራም ስላላት ወደ ጉዳዩ አትሄድ። ሁሉ ጊዜ ገብተን ሀሳባችንን መግለጽ እንችላለን። ሁሉ ጊዜ ቤታችን ውዛ ብለናል፣ እንመጣለን ስንፈልጋት። አሁን ግን ፕሮግራም ስላለባት አዲስ ቶሎ ልሻ ትንበይና እንመጣለን። ጊዜ ማለት ነው ላቭ ብሮ እና በደንብ እንድታይ መብራት ስለሌለ በደንብ እንድታይ ላአድርገው ኮንግራቹሌሽን ድሮን ፋሚሊ የኔ ድሮኖች በጣም ነው የሚያምረው አይ ላቭ ፒንክ። በጣም ያምራል ኮንግራቹሌሽን! ለመቶ ሺህ በጣም ደስ ይላል። ዛሬ በዛሬ መቶ ሺህ ገብተን ገብቶ ነው ያደረው። ዛሬ ነው የገባው መቶ ሺህ ዛሬ ጠዋት ነው የገባው። ጠዋት ገብቶ አሁን ወደ መቶ አስር ሺህ ገብቷል ነው መቶ ዘጠኝ ሺህ ምናምን ነበረ ቅድም። አሜዚንግ! ትለያላችሁ። በጣም ነው ምናምን መሰግነው ቤተሰብ ፕላስ። እውነት አመሰግናለሁ። እዳቸው አለሙ ሻቡዬ ይሄ ሲያንስሽ ነው። ከምታደረጊልን ነገር አንጻር የምታዳምጪን ጊዜ፣ ምሰጪን ቦታ፣ ምሰጪን ሁሉ ነገርሽን ለእኛ የምታደርጊው ነገር ያው ይሄ ሊገልጽሽ አይችልም። ነገር ግን እኛ ደስታችን ነው። ሁለት ቀን ሶስት ቀኑ ነው ይሄ ነገር ይሄ አካውንት ከተከፈተ። በጣም የሚወዱሽ ሰዎች አሉ ከጀርባሽም፣ ከፊትሽም እንዲሁም አብዛኞቹ ስላለን ነው። በጣም ደስ ብሎናል። የኛ ፋሚሊዎችሽ ብዙ ሰዎች አሉ። ደስ ብሎናል። የደስታ ኬካችንን እንቋሳለን። አውሩ ጋይስ። እውነት በጣም ደስ ይላል። አጠበቅኩም። የኔ ውዶች፣ የኔ ማሮች ተባረኩልኝ፣ ኑሩልኝ። እህቶቼ እናንተን የሰጠኝን አምላክ ሁሌም አመሰግናለሁ። በእውነት በጣም ብርታቶቼ ናችሁ። በጣም በጣም ኩራት ይሰማኛል። እንደናንተ አይነት መልካም እህቶች እና ወንድሞች ስላሉኝ፣ እህቶች ብቻ አይደለም ወንዶችም አሉ የሚደግፉኝ። እና እጅግ በጣም አርጌ ያመሰግናለሁ። እናንተን ይዤ እበረታለሁ። ሁሌም ለሀቅ ቆማለሁ። መቼም እጅ አልሰጥም። መቼም አካውንት ሲዘጋ አካውንት እየከፈትን እንቀጥላለን እስከ መጨረሻው፣ ቃሌ ነው። ለምን አስር አካውንት አይዘጋም። እነሱ ዓላማቸውን ከቲክቶክ ማስጠፋት ነው። እኔ ደግሞ አላማ ቲክቶክ ላይ መብዛት ነው። እንደ እኔ አይነት ብዙ ጠንካራ ሴቶችን መፍጠር ነው አላማዬ። ቲክቶክ ላይ ሴት ልጅ በነፃነት ወታደረቷን መፍታ እንድትናገር ነው አላማዬ። ማንም እንዲደቁ ስለደረሰባት ነገር ወታ ስታወራ ማንም እንዲሸማመትባት እንዲዘምትባት አልፈቅድም። እንደ እኔ አይነት ሴቶችን እያፈራው ነው። ጀግና ጀግና ሴቶች አዲስዬ፣ በጭራሽ ቢላ እንዳታሳይ ማሪ። ጭራሽ ሳቱ ራሱ ፈርቼ ነው ከፍ ያደረግኩት ሻማው ራሱ እንዳይታይ።

አመሰግናለን አመሰግናለሁ፣ ውዶቼ ማሮ፣ ማሮቼ፣ ፍቅሮቼ። እሺ፣ ድሮኖች ዛሬ ምነው ጨዋ ሆናችሁ? እሷ በሰላም ነው። በጣም በጣም እ በጣም በጣም አመሰግናችኋለሁ። ክበሩልኝ እኔ ውዶች እህቶቼ። እሺ አቡዬ አንችም ክበሪልን፣ እድሜና ጤና ይስጥልን። እንወድሻለን። መልካም ምሽት አቡዬ። በጣም ነው እናመሰግነው። ኔትወርክ የለኝም። ምን ራሷሪ እኔ ነኝ የማመሰግነው። ውዶች ክበሩልኝ፣ ወዳችኋለሁ። በጣም አይቆረስም። እንዴት ታዲያ ለማሳየት ስለማይቻል ነው። ቆርሰሽ ላይ አድርጌ ላሳየሽ እኮ ነው እሱ። አይ በቃ ምን ችግር የለም። ዝም ብሎ ልቁረሰው እና ምን ያደርጋል በጣም መቁረሱ። አንቺ ቆርሰሽ ቤት ቤትሽ ያሉ ሰዎችን አብያቸው። አዎ አሉ፣ ካሜራ ጀርባ ቁጭ ጀርባ ቁጭ ብለው ልቆርሰሽ ሰጫቸዋል ትኩረሽ እና ስጫት ሉበት ከእናንተ እኛ ወደ ጉዳያችን አሉ። እየጠበቁ ነው ከታችሁ በቀጠሯቸው መጥተው አወርደናቸው ነው። እሺ አቡዬ መልካም ምሽት፣ የኔ ቆንጆ መልካም ምሽት። ኑርልሻለ ኑሩልኝ ኑሩልኝ እህቶቼ ኑሩልኝ። በቃ ከዚህ በላይ ምን ነው